ማን ነው ስምሽ? ብሪቱ ብሪቱ። አዎ ምንድነው የሆነልሽ? አረ ለብዙ አመታት እምብርቴና እንዲ ስለ ብዙ ሽታ ስለሚኖረ ልቄ ነበር የሚቀመጥ ስንት አመት ነው እምብርትሽ ላይ? አረ ሐዋሳ ከገባሁ ከገባሁኝ እራሱ አስራ ሰባት አመት ነው። ከሐዋሳ ስልገባ በፊት ነበረ። ከዛ ብዙ አመት ነበር የሚታመሙ። ለማንም አልነግርም ለናንተም አልነግርም። ጥቁር ቲሸርት ነበር የሚለብሱ ታላቅ ቆንዲሜ ነው። ጆዋሎና ነገርኩት። ምን ባለፈው አከራዬ ነበረችና ከሷ ጋር ቁጭ ብዬ በጣም በስሙ ይጸልይልሻል እንሂድ አለችኝ። መጥቼ ቁጭ ብዬ ለብዙ አመታት እየታመማቸው የነበራችሁ ሰዎች የነበራችሁ ተነስተ ተነስችን፣ ለምስጋና ትመጫለሻል። ሄድኩኝ። ከዛን ቀን ጀምሬ ምንም አይነት ህመም አይሰማምና እኔም

እግዚአብሔር የተመሰገነ ይሁን። ቀን አድርጎሻል። ጌታ ለጉባኤ የምታስተላልፊው መልእክት አለ እናት። በጣም አመሰግናለሁ እውነት ጸጋ ያብዛለትና